አለ በይኝ ታያለሽ፣ ለሰው ባይመስልም ያምራል፣ ያብባል ፍቅራችን። ኦማይ ጋድ! ዛሬ እንዳልክ ሄሉን የጋበዛት ሙዚቃ ነው እንግዲህ። ምን አለ በይኝ ታያለሽ፣ ለሰው ባይመስል ያምራል፣ ያብባል ፍቅራችን። ኦማይ ጋድ! የሰኞን ሙዚቃ ነው የጋበዝ። ዛሬ በነገራችን ላይ እንዳልክ ወዲ ሄሉ ሊመለስ ነው እውነት ለመናገር እና በጣም ደስ ብሎኛል። በዚህ አጋጣሚ ይሄ ይቅርብሽ፣ ይሄኛው ሺ እኔ ቆንጆ እውነት ሄሎ ምልሽ። እንዳልክ የተማረው ነገር አለ እውነት ለመናገር የተማረው ነገር አለ እና በጣም የተጸጸተበትና የተማረበት ነገር አለ እና በቃ አሁን የመመለስ እንትን አለው አላማ አለው እና እንግዲህ የሄሉዬ ደግሞ አቀባበል ምን እንዲሆነ እምናይ ይሆናል ብዬ አስባለሁኝ ማለት ነው። በነገራችን ላይ ግን እኔ ደስ ብሎኛል። ትናንትናም ላይ ራሱ ቤቷ ገብቶ ኮሜንት ሰጥቷል። ህመም ሽመሜ ነው የሚል ኮሜንት ሰጥቷት አይቼ በጣም የተገረምኩት በጣም ደስ ብሎኛል ማለት ነው እና ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። እንግዲህ ይሄን ቪዲዮ ሰምታችሁ አይታችሁ ላይክ ሼር እያረጋችሁ እያረጋችሁ ሀሳብ አስተያየታችሁን ልትሰጡ በአክብሮት በትህትና ጠይቃለሁ። በእያላችሁ በአለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ፣ ሁላችሁም የልባችሁ መሻት ይፈጽምላችሁ እያልኩኝ እንግዲህ ዛሬ ደግሞ የሄሉ ይሄንና እንዳልክን ነው ይሽላችሁ የመጣሁት ማለት ነው። እንግዲህ እንዳልክ ሰሞኑን የሄሉይ ነገር እያብሰለሰለው ነው። ሄሉ ምን አይነት ልጅ እንዲሆነች ጥንቅቅ አድርጎ አውቋል። በነገራችን ላይ ብዙ ቆይተዋል እኮ ከእንዳልክ ጋር ካወቃችሁና ሄሉ ምን አይነት ልጅ እንዲሆነ፣ ለሰው ያላት ክብር፣ ለሰው ያላት አስተሳሰብ ከእሷ ይልቅ ለሰው እንደምታስቀድም እንዳልክ እውነት ተናግረዋል። እውነት ለመናገር እና አዎ ሄሉ ታስታውቃለች። በጣም የዋህ ሩሩ ናት፣ እውነት ለመናገርና እንዲያርግ እንግዲህ እኔ ያው ሙዚቃ አልችልም። ምን አለ ምን ምን አለ በይኝ። ታያለሽ ለሰው ባይመስል ያምራል ያብባል ፍቅራችን ሰ፣ ደስ ይላል። የሙዚቃ ሙዚቃ በጣም እወደዋለሁ። ዘፋኙ ማነው ብትይ ግን አላቅም፣ ይቅርታ አርጉልኝ። እና እኔ ሙዚቃ አልሰማም፣ ግን ይህ ሙዚቃ በጣም ነው ደስ የሚለው። ይኸው እንግዲህ ልቡን ሰጥተዋታል። በጣም ነው ደስ የሚለው። ልብ ክፍት ነው ብሎሻል። ሄዱዬ፣ እንግዲህ የኔ እናት እንደ ምትመለሽ ባለሙሉ ተስፋ ነኝ። ድጋሚ እንደማይጎዳሽ እንግዲህ እንዳልክ እንደ ተናገረው የተነሳበት አሞት ነበረ እውነት ለመናገር ሰዎች ለካ እኛ እንደዚህ ነን ኖይ ብሏል። እውነት ለመናገር እና የሰው ልጅ ሲያዝ ነው ሁሉንም ነገር የሚያውቀው። እና እንዳልክም እንግዲህ አሞት ነበረ። ተህመሙ ነው ተነስቶ ወደዚህ የመጣው ማለት ነው እና ሄሉ እንዲትመለስለት ይፈልጋል ማለት ነው እና እንግዲህ ሄሉ ሄዲዮም እንግዲህ ያንቺ ሀሳብ ምን እንዲሆን የኔ ልዩ እህት አላውቅም። ፈጣሪ ከንቺ ጋራ ይሁን። እኔ ወድሻለሁ፣ አከብርሻለሁ። በጣም ብርቱ ሴት ነሽ፣ በጣም ጀግና ሴት ነሽ። እኔ ኮራብሻለሁ። ማርያም፣ በጣም ጎበዝ ነሽ። በጣም ይህ እሱም ጎብዝናሽ ናይት አሁን እንደዚህ የሚሆነው ማለት ነው አንቺ ብርቱ ሴት ጀግና ሴት ስለሆንሽ እና እንግዲህ እንዳልክ ወደ ሄሉ እየተጠጋ ነው፣ ልበላችኋ። በቅርብ ይገናኛሉ ብዬ ነው ማስበው። እንግዲህ ወይም አዲስ አበባ ይመጣል፣ ወይሳም ደግሞ ትሄድ ያለች ወደ ሀዋሳ ብዬ ያስባለሁ፣ ማለት ነው። ከዚህ ትላቀቅና ከዚህ ማለት ነው። እሱም ያችኑ ትናንትና እያችሁት አይደለ፣ ለሄሉ ቦታ እንደሌለው ያየሁት፣ የትናንቱ ልጅ ልጅቷ በቃ ቻው ብላ ስትሄድ ሄሉን ትቶ ልጅቷን ተከትሎ ሄደ። አያችሁም? ያ ምንድን ነው ለሄሉ ምንም ቦታ የለውም። በቃ አለቀ። የቀረባት ለምንድን ነው ለመፈመስ? በቃ አለቀ። ለመፈመስ ነው ማለት ነው። እና ከዛን እሱ ልጅቷን በቃቸው፣ ከዚህ በኋላ ምን እንዳትለኝ ነው ስትለው ልጅቷ ሄሉን ትቶ ልጅቷን ተከትሎ ሄደ። ይሄ ምንድን ነው ለሄሉ ቦታ የለውም። ልጅቷን ይወዳታል ማለት ነው። አያችሁ፣ ተረዳችሁ፣ አንደርስታን ይሄ ነው። ደግሞ የማይወደድ ሰው ጋራ የማያፈቅረን ሰው ጋር መሄድ አስፈላጊ አይደለም። ቀጭ አድርጎ ወደ ኋላ መተው አሪፍ ነው ብዬ አስባለሁ። አደለ እንደ አዎ። ሳልወደድ ካላፈቀራት አካላፈቀራት ለቪዲዮ ብቻ ከሆነ የሚፈልጋት ምን ይሰራላታል? ምን ይሰራላታል? በአንድ መላስ ትናንትና ስትናገር ስትናግር ሰምታችኋታላ። ፎቶውን ደረደረችው። አፈቅርሻለሁ ስትለኝ ቀለበት እናድርግ ስትለኝ እያለች ደረደረችለት። እንደዚህ በአፋችሁ እንደዚህ የምትሉ ፈጣሪ እውነት የስራችሁን ይስጣችሁ፣ መጨረሻችሁን ያጨልምባችሁ። ይህንን ነው የምመርቃችሁ እኔ። እውነት ነው ምላችሁ፣ ሴት ልጅ በምላሳችሁ እያላችሁ ሴት ልጅ የምትጎዱ እንዲያው መጨረሻችሁን ጭልምልም ያርግባችሁ ማለት ነው። ይህንን ነው የምልላችሁ እኔ። እውነት ለመናገር አለቀ እና እንዲያልክዬ፣ እርግጠኛ ነኝ በቅርብ ሄዱየን በእጅ እንደምታረጋት ባለሙሉ ተስፋ ነኝ። እንዴት እንደምትሆንም ባለሙሉ ተስፋ ነኝ። እንግዲህ ፈጣሪ ያውቃል። እውነት ለመናገር ሙዚቃው ተመችቶኛል። ለሰው ባይመስልም ያምራል ፍቅራችን። ወይ እንዴው ምን አለ ሙዚቃ መዝፈን ብችል። ለማንኛውም የሚመቻችሁ ልጆች እንደምትረዱ ተስፋ አደርጋለሁ። ባይ ባይ።